በምን ትክክለኛነትሽን እንዳወቅኩ ልንገርሽና፣ ዛሬ ለአንቺ ስለ አንቺ እንድናገር ሼር አረጋለኝ። ላይቭ ላይ እያልሽ ማንጋ ጉቺ ራ እኔ ድሮም ጥሩ ነገርሽን ኪዱን ጠይቂያት። በፊት ለፊት አልነግርሽም እንጂ ኪዱን ራሷን ከአንቺ እላታለሁ። ቤታዩ የዋናት እላታለሁ። ለኪዱ ለራሷ ትንገርሽ በውስጥ በኩል ከፈለግሽ በየዋህነት ነው ምልሽ በሞኝነት ነው ምልሽ። ምን አይነት ነገር አየሁኝ። አሳዘንሽኝምም ጉቺ። እንቁርቲን ይዛት መጣች እንቁርቲን ይዛት መጣ። የእኔ ቢጤ ደማ እንዴ ዋለች መቼ ስኔ ዋን እጄ ላይ የሚያወድቀው ጉቺ የምትባል እንቁርስዬ እንደው የሆነት ይቅርታ ልትያዝ ነው የመጣሽው? አዎ እስቲ ልጆች ይበትት ልጆችን ስትል እምን ያቺ ድሬዳዋ ሰው አይ ኦሮሞ የተጠጋ ከዛስ መጣችና እህቴ ስላስቀየምኩሽ በጣም ይቅርታ ምናምን ምናምን ስትላት ቤታዬ ይቅርታውን ተቀብያለሁ እሺ፣ እሺ ትላታለች እሺ፣ ተቀብያለሁ ይቅርታውን፣ እሺ፣ እሺ፣ እሺ ከዛ ጉቺ ደግሞ በይቅርታ በያታ ምናምን ስትል አይ ማለቴ እኔ ልጆችሽን የሰደብኩበትን ቪዲዮ ካለሽ አውጪና አሳይ ይቅርታ ልሻለሁ። ካልሆነ ግን እኔ ያንቺን ልጆች የሰደብኩበት ቪዲዮ ስለሌለ ሳታመጪ መጪ ይቅርታ ግን አልልሽ እምትላታለሽ ቤታየሁ ያቺኛዋ። ለማንኛውም ይቅርታ አልሽም አላልሽም ችግር የለውም ዋናው እኔ እህቴ ይቅርታ ብዬሻለሁ፣ ግን አንድ ነገር ግን እንድታቆሚ ምፈልግሽ አለቻት ስትላት ማድረግ ከተቻለሽ ከአንቺ በታች የሆኑ ወንዶች ጋራ መልሳ አትሰጣጭ። እንኳን ላንቺ ለማንም እሱ እንትን አይልም ምናምን አለች። ዮኒን ልትወግርላት ልታያይዛት የጠላቴን ጠላት ጠላቴ ብላ ልትላት ማለት ነው ስትል ያች አረ አለች። ጉች አስታርቃችኋል ሁለቱንም ቢሆን አሁን ለጊዜው ነው እንጂ ተጣሉ ስትላት ያች ጉች ታቃላችሁ ይቅርታውንስ እሺ አለቻት። ይቅርታ ግን ምን አገናኘው ከዩኒ ጋራ? ይቅርታ መጠየቀው እኔ ምን አመጣው ስለ ዩኒ። አያችሁ፣ እንደዚህ ስትነቂባት፣ እንደዚህ ስትነቂ። ለእንደዚህ እስስቶች ልንገርሻ አይደለም ልዕልቴ ማለት ሊያሹ ማለት አንድ አይነት ናቸው። ይቺ ዘሯ የኛይቷ በኦሮሞ ስም የምትሸቅሏ ዘሯ የማይታወቅ ከየት እንደምጣችመት ሰይጣን የተጠናወታት ኢትዮጵያ ያገኘችውም በሙሉ እንደ እስታኛኛኛኛኛኛኛኛ አርጋ የምትበላ ያገኘችውም፣ ጠላቷ ማን እንደሆነ አታውቅ፣ ወዳጇ ማን እንደሆነ አታውቅ፣ የራሷ ሕይወት አይታወቃት፣ የልጆቿ ሕይወት አይታወቃት፣ የመጣችበትን አታውቅን። ጎንደሬውንም፣ አማራውንም፣ ወለየውንም፣ ጎጃምን፣ ትግሬውንም፣ ኦሮሞውንም፣ ወለጋውንም፣ አርሲውንም፣ ኩነማውንም፣ ምኑንም ብቻ ሀኝ ሀኝ ሀኝ ሀኝ ሀኝ አርጋ እንደ እባብ የምትላከፍ መርዝ ሴት ማለት ልእልት የምትባል ሴት ናት። አንቺን ግን ቤታየሆን ግን ያደነቅኩሽ አሳልፎ አለመሰጣታቸው ጎበዝ አሳልፎ ለመሰጣት ብቻ አደለም። የደቡ ጸብ እንደማትፈልግ ደግሞ አቅሻ አለሁ ጎበዝ። የደቡ ጸብ አያስፈልግም። የሆኔ ላንቻ ንሶ አደለም። የሆኔ እንኳን አንችን አደለም መንግስትን የሚያርበደብድ እንትን አለ። ኦኬ ክፕታፕ አንችን ብቻሽን ከፈለግሽው ጋር ስትጣይ ኖ አግዙልኝ ምናምን ሳይሆን እንደዚህ ኖ ስቶፕ ው የላከችን ልጅ መጣች ማለት አንድ ሌላው ደግሞ አሳልፎ አለመሰጣጣት አለቀ፣ በቃ ጉዳዩ ያንቺና የዮኒ ነው እንጂ የዮኒና ያንቺ ነው እንጂ፣ ልእልቴ ከዮኒ ጋር ስለተጣላች ብቻ አብራችሁ እንድሰድ ብላት ትፈልጋላችሁ። ምንድን ነው ያደረገችው? ከኔ ጋር ከኔ ጋር ታርቃ ያንን አጋሰስ ልትል ከሱ ጋር ታርቃ እኔ ልትስት ሁለታችን ምን ከጨዋታ ያስወጣናት? ምክንያቱም ወደ ዘር እንሄድ ስለፈለገችው ማለት ነው። ይችን ሴትዮ እንደዚህ ስማርት ስቶኝባት፣ ያቺ የዩቱባን እስስቴ እንደዚህ ስማርት ስቶኝባት፣ ትበልጫታለሽ። ያቺ አትልቅሽ ያቺ እመኝ ካሁን በኋላ ሊያሾ ቤታዮን ለቀቀቻት ማለት ብትለቅሽም፣ ልትጠቀምብሽ አንድ ስምሽን እየጠራሽ ልትሰራ በተለይ ዩቱቡ ላይ ከመጣ ከሄድሽባት አለቀ፣ በቃ በተለይ ላይፏ ላይ ቁጭ የምት ከሆነ አለቀላት በቃ። አትለቅሽም፣ ሊያሾ አትለቅሽም። ምክንያቱም በእንጀራዋን የመጣሹ ይኸው። ስለዚህ የሊያሾ ችግር ትላንትና፣ ቤታዩን ከወር በፊት ሳትናገራት ከዛ በፊት ሳትናገራት፣ ዛሬ ከሊያሾ ጋር የተጣሉትን ዳርዳ ከቤታዩ ጋር የተጣሉትን ዳር ዳር እየፈለገች እኔ ካከሌ ጋራ ትንብላ እኔ ካከሌ ጋራ እንዲዝ ነው እኔ ካከሌ ጋር ችግሩ የዩቱብ ጉዳይ ነው። ንቁባት፣ ዩቱብ ልትሄድባት ነው። ሄጅባት፣ ቤታዩ ቸብ ቸብ አድርጊ፣ ሞቅ ሞቅ አድርጊ፣ ዝንጥ ብለሽ ቁጭ ብለሽ እዛች ጋራ ያ ቁጭ ብለሽ እዛች ጋራ እነዚህ ግልገሎችሽን ሰብስበሽ እሷ ሺ አምስት መቶ አደለ የምትይዘው አንቺ ደግሞ አስራአምስት ሺ አርገሽ ቦር አስራአምስት ሺ ኤሮሽን አርገሽ መኪና ትዥም ነው ያለችሽ አደለ መኪናሽን ይዘሽ ማሳየት። ያ አልተማርሽም አሜሪካን አገር ተምረሽ ማሳየት። በዚህ በኩል የሆነ ነገርሽን ብሎ ግረሽ ነው እየሰራሽ በዚህ በኩል የሆነ ነገር እየሰራሽ አያሳያቸው አንቺ ልጅ ነሽ ገና፣ ሰላሳ ሙኝ ሀያ ስምንት ልጅ ነሽ። እንኳን አንቺ እኛም ልጅ እንላለን። እኔ ግን አደራ ምልሽ ነገር በሰው ነገር አትግቢ። በቃ ቤታዩ በሰው ነገር አትግቢ። ሰው ማለት ይሄ ነው። ያናድዱሻል፣ ያበሳጩሻል። ያ ገንዘብ ባለጌኔኔ ቆንጆ ያ ገንዘብ የእናታቸው ልጆች ያስበላቸዋል። ይቺ የተራበች ኢትዮጵያ ውስጥ ደግሞ ስራ የሌላት በተለይ ኢትዮጵያ ያሉት ቲክቶክሮችና ብሎገሮች ይበሉሻል። አንቺስ እዚህ የአሜሪካ መንግስትም የአውሮፓ መንግስትም አለላችሁ መጠቀ እነዛ ግን ማንም ስለሌላቸው ከፈለጉ አንችን አሳልፈው ሰጥተው የፈለጉትን ማለት ነው። የሚፈልጉት ግን ሌሎቻችሁን መመክራችሁ፣ በተለይ እኔ ስማርት ምላችሁ ሴቶች፣ ጎበዝ የምላችሁ ሴቶች ከእንደዚህ አይነት ሰዎች ጋር አትዋሉ። መዋልም የለባችሁ እናንተ ወደ ላይ እንጂ ወደ ታች መሄድ የለባችሁ። መሄድ የለባችሁ ወደ ላይ። ወጣትነት ሰው ማማት አይደለም። ወጣትነት መሳደብ አይደለም። እንደ ሊያሾ እያጨሳችሁ እሷ እንደዚህ ነው የምታውቀው። እንደዚህ አድርጎ አስረግዞ አስወጥቶ፣ ይሄ እኛ ጉዳይ አይደለም። የኛ ጉዳይ አደለም። ይህ የወጣቶች ጉዳይ ሊያሾ፣ በነገራችን ላይ አንቺ ቆሮቆንዳ አሮጊት 16 ዓመት በቱርክ በየመን በዱባይ በዛ በዛ ስትንቋረር የነበር አሮጊት፣ ዛሬ እኔ ከነ ሄለን ጋራ ከነ ኤልሻዳይ ከነ ኪዱ ጋራ ልጆች ሽኮ ናቸው ቆንጆ ውጭ እንጂ ወይንም እንደ እኔ እናቴ እያሉ ይጥሩሽ። እንደነ ኪዱ አሁን እኔ ኤልሹ ስትጠራኝ እናቴ ጅጅዬ ነው ምትለኝ። ሄሉ ስትጠራኝ እናቴ ነው ምትለኝ። ኪዱ እናት እንባል። እኔ ጓደኛሽ፣ አንቺ የቤታዩ ጓደኛ አይደለሽም፣ አይደለሽም ሊያ። ጎንደሬነታችሁ ሊያዛምዳችሁ ይችላል። በተረፈ እናታችን ሊያ በሏት እናንተ። ደግሞ እናታችን ሊያ እንዴት ነሽ? ክብር ከፈለግሽ ክብር እንጥራሽ፣ ካልሆነ ደግሞ ድንቂቱ፣ ወይዘሮ ድንቂቱ እንዴት ነሽ ነው የሚባለው። ያ፣ ስለዚህ አበላልሽ አይደንቅም። እንደዚህ አይነት አበላል አያስፈልግም። እና እንደ እንደነጠላ ጫማ ስኳሬ ስኳሬ ለዚህ ነዋ ታዲያ። በአመት በአመት የሄድሽ ስኳር ኪኒንሽን አንድ ጊዜ ከአሜሪካን ላኩልኝ። እኔ በሙሉ የጻፍሽላቸውን ሰዎች በሙሉ እንትን እልሻለሁ። ከፈለግሽ እኔ የቱርኩ ሜዲካል ዶክሜንቴሽን አመጣልሻለሁ። የቱርኩን ማለት ነው፣ እስከ እነ ልጅሽ። ስለዚህ እኔ ሰርቼ ነው የምለወጠው፣ ምናምን እኔ ሰርቼ ለሜዲካሜንት ከማወጣው እንዲህ ተዝናነች ጥፋ ብልጥ ቅብዬ ሜዲካሜንት አሉት፣ ታብሌት አሉት፣ የስኳር ኪኒን አሉት። አልወጋ ያ መኖር ነው የምፈልገው። ያ ያንቺን ህይወት ከሚሰጠው ለአንድ ኢትዮጵያ ወይንም ለአንድ ሰው ቢቀርስ ቢቀርስ ቢቀርስ። እኔ አሜሪካን እና ከሌለ አሁን ይህንን ብል ደግሞ ደውለች ሴትዮዋን ልታጥረገርጊያት ነው አይደል? ያ ያንቺ ልጅ አደለም። ለምን ዘርማ ዘርሽን ይገደል? አይገባም። እንዲህ ብሎ ነገር የለም እንዲህ ብሎ ነገር የለም። ይሄ አጉል ፕሪንስፕል፣ እናንተ የምታወጡት ህግ አለ ሶሻል ሚዲያ ላይ፣ እንደዚህ ሆኖ እንደዚህ ሆኖ። እናንተ የሰውን ልጅ ስትሰድቡስ? የሰውን ቤት ስታፈርሱስ? የሰውን እናት ስታንጠለጥሉስ? እንዲህ ብሎ ነገር የለም። ያ የምትረጋገጡ ከሆነ በደንብ ተረጋገጡ። ያ ይሄንን ነው የምልህ። ስለዚህ አንቺ ድንቂቱ፣ የአንቺ ችግር ቅናት ነው። የአንቺ ችግር ትላንትና፣ አሁን ይቺ ልጅ ሰርጀሪ ስለተሰራች ስላልተሰራችም አይደለም። ነው ወይ አይደለም። ልትመጣ ነው፣ በቃ ዩቱብ ላይ ልትመጣ ነው ልጅቷ። ያን ያስፈራሽ ለስፋሲ ይሄ ነው ችግሩ። ዩቱብ ላይ ለገና ለገና ልትመጣ ነው፣ ቀድማም እንትን ያለችው ለዛ ነው የፈራችሁ። ታትስ ዋይ በዩቱብ ከመጣችሁበት። ምክንያቱም ሊያሹ አሁን ዩቱቡን ተቆጣጥረዋለች። ማንም የለም። እኛ ስንገባ ሪፖርት ነው። እኛ ስንገባ ሪፖርት ነው። አንዱ ይዘጋል፣ አንዱን እንከፍታለን። አንዱ ይዘጋል፣ አንዱን እንከፍታለን። ምክንያቱም ጉሩፕ አላት ልጅቷ። በዘር አርጋ ታስጠቁራቸዋለች። ስማ፣ የሆነ ማኛ እኔ አረሳም፣ እንዲያውም አንተነ ሞኝ፣ እኔ አረሳም። እንደዚህ አይነት ነገር እኔ ቤት እንደ ቤታዩ እንዲያውም የሚሳደብ አፉንም፣ ግን አንዴ ነው የምትሰድበኝ፣ ወይንም በፖለቲካው ስለመጣሁላት ነው። ሊያሹ እኮ አላቀት አጠቀ አላቀት አጠቀ። ስለዚህ ደግሞ እኔ ጨዋ ነኝ ማለት አይቻለሁ። እኔ እንዲነኝ ማለት አይቻለሁ። ቀናተኛ ናት በጣም በጣም ቀናተኛ በጣም ከሚገባው በላይ ቀናተኛ ናት ሊያሹ ማለት ነው ከሚገባው በላይ ከሚገባው በላይ ስለዚህ ችግሯ የሊያሹ ችግር ምንድን ነው ዩቱብ ነው በቃ ቤታዩ ልትሄድባት ነው ደግሞ እንኳን ስ አደለም ቲክቶክ ሊዘጋ ሲል በኢየሱስ ስም ተሰባስበው ቁጭ ብለው ግሩፕ ላይ ተሰባስበው ቁጭ ብለው እሷ ና ከሷ አንትኖች ጋር ቁጭ ብለው አሁን የቲክቶክ ልጆች ወደ ዩቱብ ሊመጡብን እንዴት እናድርግ ሪፖርት ሪፖርት እናድርግ ልንገራችሁ አንድ ነገር አንድ ነገር ሌሎችም አሉ። ከዩቱብ ላይ እኔ አንድ ቀንም ስሟን ሰምቼው አላውቅም አንድ ቀን ትንሽ እንደዚህ እንትን ሳይኖርባት ይህ ምንድን ነው ቂም ሳይኖርባት የምትሰራው አንድ ሄለን የምትባላለች። ሄለን ሄለን እንደዚህ ሴቶችን ምናምን የምታወያይ የምታወያይ ትረግጠሃለች እንጂ ሪፖርት ላይ ምናምን ነገር የለችበት ሌላ አለች ሰብለ የምትባል ሪፖርት አትወድም ዩቱብ ላይ ማንም እንዲመጣ፣ ሰብለ ጴንጤዋ።